ኢትዮ ኤሌክትሪክ ለአሰልጣኝ ዘሪሁን ሸንገታ ከፍተኛ የደመወዝ ጭማሪ ያደረገም። ኢትዮ ኤሌክትሪክ ስፖርት ክለብ ለአሰልጣኝ ዘሪሁን ሸንገታ ከፍተኛ የተባለ የደመወዝ ጭማሬ ማድረጉን በብስራት ቴሌቪዥን ስፖርት ዝግጅት ክፍል ሰምቷል። አሰልጣኝ ዘሪሁን ሸንገታ ያለውን የኑሮ ሁኔታ መሰረት በማድረግ የደመወዝ ጭማሪ ላይ ጥያቄ ያቀረቡ ሲሆን ክለቡም ያለውን የኑሮ ሁኔታ ከግምት ውስጥ በማስገባት ጥያቄውን በመቀበል ከፍተኛ የደመወዝ ጭማሬ ማድረጉን ለማወቅ ተችሏል። ክለቡ ለአሰልጣኙ የደመወዝ ጭማሬ ማድረጉን ተከትሎ አሰልጣኝ ዘሪሁን ሸንገታ ክለቡን በመጀመሪያው ዙር የሲቢ የኢትዮጵያ ፕሪሚየር ሊግ ከአንደኛ እስከ ስምንተኛ ደረጃ ይዞ እንዳጠናቀቅ ድረግ እንዳለበት እንደ ግዴታ መቀመጡም ታውቋል። የሁለት ጊዜ የኢትዮጵያ ፕሪምየር ሊግ ባለክብሩ አሰልጣኝ ዘሪሁን ሸንገታም ክለቡም ያቀረበውን ጥያቄ በመቀበል ክለቡን ይህንን ደረጃ ይዞ እንዲጨርስ ለማድረግ እንደሚሰሩም ቃል ገብተዋል። ይህ የኢትዮ ኤሌክትሪክ ስፖርት ክለብ ተግባርም እግር ኳስ የሚለካና የሚሰፈር መሆኑን ማሳያና ተጠያቂነትን ለማረጋገጥ ለሌሎች ክለቦችም እንደ ጥሩ ማስተማሪያ መሆን እንደሚገባው ብዙዎች ይናገራሉ። አሰልጣኝ ዘሪሁን ሸንገታ ዘንድሮ በኢትዮ ኤሌክትሪክ ውሉን ሲያደስ በራሱ ፍቃድ ሙሉ ለሙሉ የአሰልጣኝ ቡድን አባላቱን ያዋቀረ ሲሆን ክለቡ ውጤት የማያመጣ ከሆነው ሙሉ ለሙሉ ከነ አሰልጣኝ ቡድን አባላቱ ለቆ እንደሚወጣ ውሉ ላይ ማስፈሩም ይታወቃል። ኢትዮ ኤሌክትሪክ በአሰልጣኝ ዘሪሁን ሸንገታ እየተመራ በ2018 የሲቢ ኢትዮጵያ ፕሪምየር ሊግ እስካሁን በተደረጉት አራት ጨዋታዎች ምንም ሽንፈት ያላጋጠመው ሲሆን ሶስቱን በድል በመወጣት በአንዱ አቻ ተለያይቶ በአስር ነጥብ ከመሪዎቹ በግብ ክፍያ ተበልጦ ሶስተኛ ደረጃ ላይ በመቀመጥ መልካም ጅማሮውን ማድረግ ችሏል።